ፍትህ ግን እንደ ሰማይ ይርቃቸዋል። በጦር ሜዳ እያዋጉ ተይዘው የታሰሩ የህወሓት አመራሮችን በአጭር ጊዜ ይፈታ። መንግስት በገዢው ፓርቲ አሰራሮች ላይ የሰላ ትችት የሚሰነዝሩ አማራዎችን ይህን ያህል ጊዜ ያለ ፍርድ ማሰር የገዢውን ፓርቲ አባላት ጠርል ፖሊሲዎች በግላጭ የሚያሳይ ነው። የአማራ ክልሉን ጦርነት ተከትሎ ለአስር ወራት የቆየው አስቸኳይ ጊዜ አዋጅ በታወጀበት ባለፉት ሀያ ወራት ውስጥም በሺዎች የሚቆጠሩ አማራዎች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 በአዲስ አበባ በአማራና በኦሮሚያ ክልሎች የተለያዩ አካባቢዎች በርካታ ዜጎች ያስገድዶ መሰወር ወይም ፎርስ ዲስአፒራንስ ሁኔታ ሊያቋቁም በሚችሉ እና ያሉበት ሳይገለጽ በተራዘመ ስር ውስጥ እንደሚገኙ ተመላክቷል። የፖለቲካ ምህዳሩን ስናይ ደግሞ ተዘግቶ ምንም አይነት የተቃውሞ ድምፆች እንዳይሰሙ ከፍተኛ የመብቶችን መቃ እየተፈጸመ ሲሆን በብልጽግና የሴፊኔት ፓኬጅ ውስጥ ያልተካተቱ ጥቂት የተቃውሞ ድምፆችም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 ሰባት ነጥብ ስምንት ትሪሊየን ብር ገደማ ነው።